አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበሯችሁ ተመልካቾች እንዴት ናችሁ? ሰለም ናችሁ? ከኔ ግ አልሐምዱ ልላህ። ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ፣ ዛሬ ደግሞ እንግዲህ ትናንትና ያብለቀኩት ቪዲዮ አንዳንድ ልጆች አስተያየት ስትሰጡ ነበረ እና እንግዲህ ሴቶች ዬ ግን ለምንድነው የዋህነት የምታበዙት? በጣም የዋህነት ሲበዛ ማለት ነው ጅል ያስበላል። በነገራችን ላይ እና እንግዲህ እዛ ቪዲዮ ላይ አንዳንዶቹ አንዶቹ አነገረኛ ነሽ አንቺኖች ነገረኛቱ እሱ ጥፋት የለበትም ስትሉ ነበር። እሱ ምንድነው እንግዲህ እያላያችሁ ልጆች ካላችሁ የዩቲዩብ አካውንትህን ስጠኝ በስም ያዙርልኝ ብየው ማለት ነው ነበረ ባለቤቴን እና እሱ ደግሞ አልሰጥም ነበር ያለውና ተመልካቾቼ እና አንቺኖች ጥፋተኛ ምናምን ስትሎ ነበር። የምር ታሳዝናላችሁ። በዚህ ኔ አርግን የዋናችሁ እንዴ ሁነት ሴት ልጅ በዚህ ልክ የዋማ ማለት አብዛኛው ሴት የሚጎደው የዋህና ስለ ሲያበዛ ነው። ስለዚህ በጣምም የዋህና ሞኝ ጅላት ሆኖ እሺ ጅላት ሆኖ በነገራችን ላይ እና ሲቀጥል ደግሞ እኔ ወይ ነገረኛ ነገርኛ አይደለሁም። በነገራችን ላይ እኔ በባህሬ አንደኛ ነገር የኔ ባህሬ ደረቅ ነኝ። የኔ ጸባይ ደረቅ ነኝ። የሆነ ነገር እኔ ካልፈለኩ ብትፈልጡኝ ብትቆርጡኝ እኔ ማድረግ ካልፈለኩኝ ያንን ነገር አላደርግም፣ ከፈለኩ ደግሞ አደርገዋለሁ። አንደኛ ማለት ነው። ሁለተኛ ደግሞ እኔ እኔ ብቻ ሳልሆን ግን ሴቶች ማለት ነው። በመጀመሪያ በራሳችሁ መቆም ልመዱ። የማንንም ሊጋፍ ሳትፈልጉ በራሳችሁ መቆም ልመዱ። ጠይብ እና ተመልካቾች እንግዲህ ታውቃላችሁ፣ ባልና ሚስት ባልና ሚስት ማለት አንዴ ነው አይደለ ግን ግን እኛ ሴቶች በአብዛኛው የምንሸወደው ምን መሰላችሁ? ምን መሰላችሁ? እኔ የራሴ ቻናል አለኝ፣ አልሀምዱሊላህ እሱ መስራት የሚችለውን ያህል መስራት እችላለሁ። ግን እስኪ አንዲት ሰው አንቺ፣ ሚስቴ ነሽ። አሁን ወንዶች የሆነ ነገር ሲፈልጉ ከሴቶች ማለት ነው፣ አታምኝም? እኔን እመኝ፣ ባልሽ እኮ ነኝ። ከአንቺ ውጭ ወደ ውጭ የእኔ ፍቅር፣ እወድሻለሁ፣ ዓለሜ ነሽ፣ ህይወቴ ነሽ፣ እስትንፋሴ ነሽ። እኔ እኮ ቃላቱን ከየት እንደሚያመጡት እኮ ነው ግራ የሚገባኝ። ጀማዓተል ከይር ግን እኮ ከላንፋዴ ናቸው፣ መላስ ብቻ በምላሳቸው ብቻ ነው። እና ደግሞ እያየን ነው አብዛኛው ሰው ፍቅራቸው ሲያስቀና የነበሩ ሰዎች መጨረሻቸውን እያየን ነው። ገብቷቸዋል። ስለዚህ እኔ ደረቅነኛው ነገረኛ፣ ግን አይደለም ነገረኛ ማለት። እኔ ነገረኛ ማለት ምን ማለት ነው ግን አልገባኝም። እና ደግሞ ባሌ ጋራ ብፈልግ ብረቅጠው ብፈልግ በወቅጠው መብቴ ነው መብቴ ነው። ገብቷቸዋል። ስለዚህ ባል እና ሚስት ላይ ነገረኛ ናት ነገረኛ ነው ማለት እኔ እንጃ፣ የሆነ የማያግባባ ነገር ሊኖር ይችላል። ያው ባል እና ሚስት ይጋጫል ማለት ነውና እኔ ደግሞ የሰው ልጅ እንደሚዋደድ ሁሉ መጣላት እንዲያለ አምናለሁ። ፍቅር እንዲያለ ሁሉ ጸብ እንዲያለ አምናለሁ። እኔ ማስበው ማለት ነው። ምን በወድ ምን በፍቅር ነገቷል ደግሞ መለያየት እንዲያለ የሰው ልጅ ሲጣላ የሚያደርገው ነው ያቀባ ነገራችን ላይ ወይኔ ከሰይጣን በላይ በሉት፣ ከሰይጣን በላይ በሉት። የባልና ሚስት ግጭት ሲፈጠር እያየናቸው ነው፣ ብዙ ነገር ሲደራርጉ። ስለዚህ ከዛ ከዛኒ እማራለሁ፣ ልንገራችሁ ከሰው ሕይወት እማራለሁ። ከራሴም ደግሞ ወደፊት ይሄ ነገር ቢገጥም ምንድን ነው የሚሆነው ብዬ ደግሞ መጀመሪያ ቀድሜ አስቤያለሁ ወይ ማለት ነው። ስለዚህ እኔ ባሌን የእሱን ቻናል ፈልጌ አይደለም የጠየኩት፣ ያው እስኪ እስኪ እኔን እንደሚወደኝ ያው እንግዲህ አሳልፉ ይሰጠኛል የሱ የሆነ ነገር አሳልፎ ለኔ ይሰጠኛል ወይ የሚለውን ለማወቅ ነበረ አውቅ ያለሁኝ አልহামዱሊላ ወንዶች በነገራችን ላይ ከሴት ልጅ መቀበል እንጂ መስጠት የሚወዱ አይመስለኝም ወይ እረተው ወንዶች መስጠት ልመዱ መስጠት ልመዱ መቀበል ብቻ ምን ነው እንደውም ከሴት ይልቅ ወንዲ ልጅ ነው ሲሰጥ የሚያምርበት ገብቷቸኋላ። እና ይብላይ ለማዲየም ቅመሞች ለሚሸወዱት ይብላይ ለማዲየም ቅመሞች ለሚሸወዱት። እኔ እንኳ ልሸወድ ግን፣ በነገራችን ላይ የሆነ ጊዜ ልሸወድ አፋፍ ላይ ደርሼ ነበረ፣ ጫፍ ደርሼ ጁ ያለገዴ ልገባ ነበር። ግን ደግሞ ደረቅ ነኝ። አንቺ ሰውን አታምንም። ለምንድነው ሰው የማታምን ሳዲያ? ለምንድነው እንደው እንደዚህ የምትሆኚ? ምን የማትሆኚም እኮ ምን የማያደርግሽም እኮ ባልሽ ነው እኮ እንደዚህ ነው እኮ። አንዳንድ ሰዎች ወላ እንቲ ጥቀልዳላቸው ያላችሁ እንዴ? ቀልደኛ ሁላ እኔ በራሴ እንጂ በሰው ሀሳብ አልወጣሁም። በነገራችን ላይ እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ በራሳችሁ ላይ በራሳችሁ ውሳኔ ጽኑ። በነገራችን ላይ በራሳችሁ ውሳኔ ጽኑ። እኔ እስከዛሬ ነገረኛ አይደለሁም፣ ግን ሰው አላምንም። በጭራሽ ሰውን ማንንም አላምንም። ምን ቢወደኝ ምን ቢያፈቅረኝ አላምንም። ወደፊት እኔ ለወደፊት ያስባለሁ። የገባችኋል እንደ ባረብ አገር ተቃጠየ ተቃጠየ ነገጧት ፍቅር እንዲያለ ሁሉ መላየት አለ አምናለሁ። በዛ ጠይቅ እና ይህ በላይ ለመድያም ቅመሞች አረብ ሀገር እየተካተላችሁ ሙሉ ቤታችሁ ወይኔ በባላ በባላችሁ ስም ለምታረጉ፣ አያችሁ ወንዶች ቤት አለለም፣ ሲም ካርድ ራሱ በስሙ ገዝቶ ለአንቺ አይሰጥሽ። ማወቅ አለብሽ። ያለ ሁሉንም ወንዶች ሳይሆን አንዳንድ ወንዶች፣ ሲም ካርድ ራሱ ለሚስቶቻቸው በስማቸው ገዝተው የሚሰጡ አይመስልኝም። እውነቴን እኮ ነው የምነግራችሁ እናዲያሜ በባሏ ስም መኪና ትገዛለች። በባሏስም ቤት ትገዛለች። ታዲያ ወንዶች እነዛን እነዛን እያዩ እንደኔ እንደኔ አይነቱ ደረቅና እንደኔ አይነቱ ሚጥሚጣ ላይ ሲመጡ ወይ እያችኩ ባሏን አታምን እያችኩ እንደዚህ ናት እንዴ መሬት የነዋ ነገጧት ምን አሻ ብዬ ነው የማለቃቀስ መጀመሪያ ውሳኔን ባሳምራ አይሻለኝም ባሳምን አይሻለኝም? እና ተመልካቾቼ አሁን እዚህ ጋር ማለት ነው አስተያየት እንዲሰጡ እፈልጋለሁ። ወላህ ነው እምላችሁ። ይህንን ቪዲዮ ካያችሁ ከሰማችሁ ሳት- ሳትጽፉ እንዲያትወጡ። አሁን እንግዲህ እኔ ባለቤቴ ቤቴ ለመፈተን ነው እንደዚህ ያድርጉት ያደር ያልኩት ማለት ነው የዩቲዩብ ኢሜይልን በስሜ ስጠኝ ያልኩት ለመፈተን ነበር። እሱም አልሰጥም ብሎኛል። ግን አሁን ያንን ያደረኩበት ምክንያት ለምን እንደሆነ ታውቃላችሁ። ኢትዮጵያ ያለው ቤታችንን እሱ ስም ብቻ ነው መሆን የሚቻለው። ለምን ካላችሁ እሱ ኢትዮጵያ ውክልናል ነው በቅርብ ሰዓት ስለሆነ ከሀገር የወጣው ኢትዮጵያ ስም ማዞር በራሱ ስም ማድረግ ይችላል። ቤት ቢገዛ ቦታ ምናምን ቢገዛ እሱ ማድረግ ይችላል ውክልና ስላለው መሸጥም ይችላል። የኔ ስም ግን መግባት አይችልም። ለምን? ውክልና ስለሌለኝ ማለት ነው እና እና የጀመ አሁን ያለ ቤታችን በእሱ ስም ብቻ ይሁን፣ ከዛ አንቺ ስትመጪ የአንቺ ስም ይገባለ ነው የሚለው ብዙ ሰው ብዙ ሰው ማለት ነው። እንደዛ ነው የሚል። እኔ ደግሞ ድርቅ ብያለሁ። ቢፈልጡኝ ብቆርጡኝ፣ አለፈለጥ አለቆረጥ ብያለሁም። ከዛስ ከዛ ምንድን ነው የምንወጣልኝ? ስም ነገረኛ ናት፣ ክፉ ናት፣ ኃይለኛ ናት። እና አረብ አገር ስንት ዓመት ሙሉ ቅጥቅል ብዬ በመዲያም ኩሽና የዘይት ሽታ እየታጠንኩ የሽንኩርት ሽታ እየታጠንኩ በሙቀት በፉርን ሙቀት በፀሐይ ሙቀት ተቃላችሁ፣ አረብ አገር እየተቃጠልኩ እግሬስ ከሚዲያ ነዝጽ ፖላሪቲ እስከሚያበቃ ድረስ እግሬ እስከሚንቀጠቀጠው ወላይ ነው እምላቸው። ታውቃላችሁ፣ የመደም ቅመሞች በአንድ እግሬ እኮ ነው ቁሜ የምሰራው ከመቆሜ ብዛት በአንድ እግሬ ማለት ነው ታቃ። በጣም ስትቆሙ እግራችሁን አይደነዝዛችሁ እና ዲንዝስ ሲለኝ በአንድ እግሬ እየቆምኩኝ ነገ ጠዋት ህይወቴን አስተካከለ ህይወቴን አስተካከለ ነው እንደዚህ ከጥል ብዬ ሰርቼ ከዛስ፣ ለፍቼ ለፍቼ ምን አድርጋለሁ? ባልሽ ነው ያንቺው ነው ያንቺ ገንዘብ ያንቺ ነው የእሱ ገንዘብ የአንቺ ገንዘብ የሱ ነው፣ የሱ ገንዘብ ደግሞ ያንቺ ነው። ስለዚህ ባልና ሚስት ናችሁ፣ ቤታችሁን በሱ ስም ብቻ ይሁን፣ አንቺ ሀገር ስትገቢ ስምሽ ይገባል ነው የሚለኝ። ብዙ ሰው ያጀና እኔ ደግሞ ይኸው ድርቅ ስላልኩ የነገረኛ ነሽ ኃይለኛ ነሽ ክፉ ነሽ የሚለው ስም እየተሰጠኝ ነው። እና እስኪ እናንተ ብትሆኑ እንዲሁ አረብ ሀገር ቅጠል ብላችሁ ሰርታችሁ በባላችሁ ስም ታደርጋላችሁ። እኔ ግን አላደርገውም፣ አላደርገውም ወደፊትም አላደርገውም። አሁንም አላደርገውም። ምክንያቱም ያው አሁን አወቅኝ ገብቷቸዋል። ላደርግ ግን ትንሽ ነበር የቀን ጫፍ ደርሼ ነበር። አይ የኔ ስም መግባት ካልቻለ ባሌ ነው የልጆች አባት ነው ሀገሬ፣ ስገባ የኔ ስም ይገባል፣ እስከዛ ድረስ በሱ ስም ይሁን ብዬ ላደርግ ጫፍ ላይ ደርሼ ነበረ። ያው ግን አላደረኩትም። ደግሞ በዚሁ አጋጣሚ እስኪ ምክርታል ለማያውቁ ሰዎችም ምናልባት ሊማሩ ይችላሉ። ሴት ልጅ እንደዚህ ቆራጥና የውሳኔ ሰው ስትሆን ነገረኛ ክፉ ምናምን የሚያስብል ከሆነ እንኳን ነገረኛ እንኳን ክፉ እንኳን ምናምን፣ እንዴ! ለምን የፈለጋችሁን ስም አታወጡልንም? ለምን የፈለጋችሁትን ስም አታወጡልንም? ነገ ጠዋት አገሬ ገብቼ ዋይ ዋይ ከማለት ሀገሬ ገብቼ አረብ ሀገር ስንት ዓመት ተቃጥዬ ለፍቼ እንዳለፈው የወንድን ኪስ ላይ ነው ወንድን ልለምን ነው ያ ሰላም፣ ለምንድነው የሰራሁት? ለምንድነው ወጣትነቴን ልጅነቴን በአረብ ሀገር እያሳለፉት? ለምንድን ነው? ነገ ጧት እኮ ሀገሬ ስገባ ዘና ብዬ እንዲኖር ነው። ይወን ማየት አልፈልግም። የባልንች ማየት አልፈልግም። እኔ እንደኔ እንዲራሴ ማለት ነው። ስለዚህ ያ ጀመዓ ነቃ በሉ ከተኛችሁበት ነቃ በሉ። ስለዚህ ይህንን ቪዲዮ ከተመቻችሁ ላይክ እያደረጋችሁ ደግሞ ግን አትሳደዱ